እንግሊዝ ወደ ሩሲያ ድንበር ጦር አላከች። የእንግሊዝ ጦር የኔቶን ጦር በመቀላቀል እንቅስቃሴ ማድረግ መጀመሩን ተከትሎ አደገኛ የተባለ ውጥረት ተከስቷል። በትናንትና እለትም ዓለም አይቶት የማያውቀውን መሳሪያ እየሰራው ነው የሚለው የፑቲን ማስጠንቀቂያ በተሰማ ማግስት የኔቶ እንቅስቃሴ ላይ ዩናይትድ ኪንግደም ጦሯን መላኳ ቀጠናው ላይ ውጥረት እንዲጠናከር እያደረገው ይገኛል። ዝርዝር ይዘናል። በሌላ በኩል ደግሞ ሩሲያ በደቡባዊ ኦዴሳ ላይ ጥቃት መሰንዘሯም ተሰምቷል። ድንገተኛና አስደንጋጭ የተባለው ይህ የሩሲያ ጥቃት የኪየቭን የኃይል መሰረተ ልማት እንዲቋረጥም አስገድዶታል። ዘለንስኪ የተጠናከረ ድብደባ ተፈጸመብን ባሉ ማግስት ይህ አዲስ ጥቃት በዛሬ ሎት መፈጸሙ እያነጋገረ በሚገኝበት እዚህ ወቅት ላይ ዘለንስኪ ሩሲያን ጨካኝ ሲሉ መጥራታቸው አልቀረም። በመካከለኛው ምስራቅ ጉዳያችን ደግሞ ሁለት መቶ ፍልስጤማውያን ወደ ቀያቸው መመለሳቸውም ተሰምቷል። የሐማስ እስራኤል ስምምነት ተፈጻሚ መሆኑን ተከትሎ በዚህ ልክ በርካታ የተፈናቀሉ ዜጎች በጥቂት ጊዜ ውስጥ ወደ ስፍራው መመለሳቸው ለስምምነት ውጤታማነት እስራኤል ቁርጠኛ መሆኗን ያሳየነው እየተባለለት ይገኛል። የሐማስ ቁርጠኝነት የሚታይበት የታጋቾች የመልቀቅ ጉዳይ እስከ ሰኞ ተጠባቂ እንዲሆን አስገድዷል። በስፋትም እንመለከተዋለን። የከበረ ሰላምታችን በያላችሁበት ይድረስ የተወደዳችሁ የዛአራዳ ግሎባል ኒውስ ቻናል ቤተሰቦቻችን፣ የሰዓቱን አሁናዊ ትኩስ እና አንገብጋቢ መረጃዎችን በስፋት የምንመለከትበት ሰዓት ላይ ደርሰናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። በተጨማሪም ሼር በማድረግ ለሌሎች እንዲያጋሩ፣ ሀሳብ አስተያየታችሁን በሀሳብ መስጫ ሳጥን እንድታስቀምጡልን እየጋበዝን መግቢያችን ላይ ያነሳናቸውን ጨምሮ ሌሎች መረጃዎችን በዝርዝር ወደ መመልከት እንሻገራለን። መልካም ቆይታ። በዚሁ ቀዳሚው ወዳደረግነው መረጃችን ስንሻገር እንግሊዝ ወደ ሩሲያ ድንበር ጦር አልካለች ስለተባለው ጉዳይ እናነሳለን። ይህ እንቅስቃሴ የእንግሊዝ ጦር የኔቶ ጦር መቀላቀሉን ያመላከተ ሲሆን ሁኔታው ማድረግ መጀመሩን ተከትሎ አደገኛ የተባለ ውጥረትም ተከስቷል። በትናንትናው እለትም ዓለም አይቶት የማያውቀው መሳሪያ እየሰራው ነው የሚለው የፑቲን ማስጠንቀቂያ በተሰማ ማግስት ኔቶ እንቅስቃሴ ላይ ዩናይትድ ኪንግደም ጦር አመላኳ በእሳት ላይ ቤንዝን እንደ ማርከፍከፍ ከፍ እየተቆጠረ ይገኛል። አልጄዝራ በዛሬ ዘገባው እንዳስነበበው ከሆነ ዩናይትድ ኪንግደም ሁለት ሮያል የአየር ኃይል ኤርፎርስ አውሮፕላኖችን በሩሲያ ድንበር አቅራቢያ መሰማራታቸው የተነገረ ሲሆን በስምሪቱ ለ12 ሰዓታት የኔቶ ጥበቃ መቀላቀላቸውም ተዘግቧል። ተከታታይ የሩሲያ ድሮኖችና ሰው አልባ አውሮፕላኖች ወደ ህብረቱ የአየር ክልል መግባታቸውን ተከትሎ ይህ ከአሜሪካና ከኔቶ አጋሮች ጋር ትልቅ የጋራ ተልእኮ ተልኮ እንዳለ ማሳያ ነው ሲሉ የመከላከያ ሚኒስትሩ ጆን ሄሌ ቀዳሚ የገለጹ ሲሆን የሩሲያ ጦርነት በዩክሬን ወደ አውሮፓ ሊሸጋገር ይችላል የሚለውን ስጋት እየጨመረ መምጣቱን መክታትም አንደኛው ዓላማ ነው ሲሉ ተናግሯል። የጦርነት ሰራዊታችን ቁመናን የሚያሳይና የሚያስገነዝብ ሆኖ ከመገኘቱ ባለፈ ፑቲንና ጠላቶቻችን የኔቶ አንድነትን ጠንካራ መልእክት ያስተላልፋልን ብሏል። ተልኮ የአርሲ 135 ሪቬት ጆይንት የስለላ ጄት እና ፒኤ ስምንት ኤ ፖሴዶን ከአርክቲክ ክልል ተነስቶ ቤላሩስ እና ዩክሬን አለፍ ብሎ ሲበር የነበረ ሲሆን በአሜሪካ አየር ኃይል ኬሲ 135 የነዳጅ አውሮፕላን ድጋፍ እንዳደረገም ታውቋል። የብሪታንያ ባለስልጣናት እንዳሉት ዘመቻው ፖላንድ፣ ሮማንያና ኤስቶኒያን ጨምሮ በኔቶ አባላት የአየር ክልል ውስጥ በርካታ ወረራዎችን መፈጸማቸውን ተከትሎ የተደቀነውን ስጋት ለማስቀረት የታለመ እንደሆነም አንስተዋል። በቅርብ ሳምንታት ውስጥ ፖላንድና ና አጋሮቿ የሩሲያ ሰው አልባ አውሮፕላኖች እንቅስቃሴ እየጨመረ መምጣቱን ተከትሎ የአየር መከላከያቸውን ያጠናከሩ ሲሆን በዚህ ወር መጀመሪያ ላይ ዋርሶ ማንነታቸው ያልታወቁ ድሮኖች ወደ ፖላንድ አየር ክልል ለአጭር ጊዜ ከገቡ በኋላ ከዩክሬን ጋር በሚያዋስነውና 530 ኪሎ ሜትር የሚሸፍነውን ስፍራ ላይ ተጨማሪ የመከላከያ ስርዓቶችን ዘርግታ እንዳጠናከረችም ስትገልጽ እንደነበርም ይታወሳል። ፖላንድ በመስከረም ወር መገባደጃ ላይ ሮሲያ በዩክሬን ባካሄደችው ከፍተኛ ጥቃት ከዋርሶ ደቡብ ምስራቅ የአየር ክልሏን የተወሰነ ክፍል ለጊዜው ዘግታ እንደነበርም ዘገባው ያስታወሰ ሲሆን በ2022 በይፋ ጦርነቱ ከተጀመረ ጊዜ ወዲህ ከሞስኮ ጋር ለ መጀመሪያ ጊዜ ቀጥተኛ ወታደራዊ ግንኙነት የነበራቸው የፖላንድና የኔቶ ኃይሎች ከዚህ ቀደም ድንበሩን አቋርጠው የገቡት የሩሲያ ሰው አልባ አውሮፕላኖች መጠለፋቸው የውጥረቱን መልክ ያሳየ ክስተት ነው ተብሎ እየተጠቀሰ ይገኛል። በሩሲያ ዩክሬን ጦርነት ወቅት እንግሊዝ፣ አሜሪካና ሌሎች የኔቶ አባል ሀገራት በሩሲያ ድንበር ላይ የተጠናከረ ጥበቃ እንዲያደርጉም አስገድዷቸዋል። በሌላ በኩል ሩሲያ በደቡባዊ ኦዴሳ ላይ ጥቃት መሰንዘሯም ተሰምቶ ተገኝቷል። ድንገተኛና አስደንጋጭ የተባለው ይህ የሩሲያ ጥቃት የኬቭን የኃይል መሠረተ ልማት እንዲቋረጥም አስገድዶታል። ዘለንስኪ የተጠናከረ ድብደባ ተፈጸመብን ባሉ ማግስት ይህ አዲስ ጥቃት በዛሬው ዕለት መፈጸሙ እያነጋገርም ይገኛል። በአንድ ሌሊት የሩሲያ ጥቃት የዩክሬንን ደቡባዊ ኦዴሳ ክልል አንዳንድ አካባቢዎች ላይ መፈጸሙን ተከትሎ ስፍራው ላይ የታጣውን የኤሌክትሪክ ኃይል ለመመለስ አዳጋች ሆኖ ነበር ሲሉ ባለስልጣናቱ አሳውቀዋል። የዩክሬኑ ኢነርጂ ድርጅት በክልሉ ዋና ከተማ አንዳንድ ክፍሎች መቆራረጡን ይፋ ያደረገ ሲሆን በኋላ ላይ በክልሉ ውስጥ ከ240 ሺህ በላይ አባወራዎች የተቋረጠባቸውን ኃይል ለመመለስ ጥረት መደረጉንም አያይዘው ጠቁሟል። የስፍራው አስተዳዳሪ ኦሌ ኪፐር በቴሌግራም ላይ ባስተላለፉት መልእክት ትናንት ምሽት በኦዴሳ ክልል ጥቃት ተሰንዝሮብን ነበር፣ በእነዚህ መሠረተ ልማቶች ላይ ውድመት ደርሷል፣ ባሉበት ንግግራቸው የኃይል አቅርቦቱን ሙሉ በሙሉ ወደ ነበረበት ለመመለስ መሐንዲሶች የተቻላቸውን ሁሉ ጥረት በማድረግ ላይ ናቸው ሲሉ አክሎ አንስተዋል። ከዚህ ጥቃት በኋላ ሩሲያ የዩክሬንን ወታደራዊ ስፍራዎችን ኢላማ ያደረጉ ናቸው ብትልም ኪየቭ ግን ንጹሃን ሰለባ የሆኑበት መሠረተ ልማቶች ላይ ያነጣጠረ ጥቃት ስትል መወንጀሉ አልቀረም። ወደ መካከለኛው ምስራቅ መረጃዎቻችን ስናልፍ 200 ሺህ ፍልስጤማውያን ወደ ቀያቸው መመለሳቸው የመሰማቱን ጉዳይ እናነሳለን። የሐማስ እስራኤል ስምምነት ተፈጻሚ መሆኑን ተከትሎ በዚህ ልክ በርካታ የተፈናቀሉ ዜጎች ወደ ስፍራው መመለሳቸው ለስምምነቱ ውጤታማነት እስራኤል ቁርጠኛ መሆኗን ያሳየ ነው ተብሏል። የሐማስ ቁርጠኝነት የሚታይበት የታጋቾች የመልቀቁ ጉዳይ እስከ ሰኞ ተጠባቂ እንዲሆንም አስገድዷል። እስራኤልና ሐማስ የደረሱበትን የተኩስ አቁም ተግባራዊ መሆን ሲጀምር ዛሬ ቅዳሜ በአስር ሺዎች የሚቆጠሩ ፍልስጤማውያን ወደ ፈራረሱ መኖሪያ ቤቶች መመለስን እንደጀመሩ ያመላከቱ አለማቀ ዘገባዎችም ወጥቷል። ከዚህ የሰላም ስምምነት ማግስት ከሜዲትራኒያ የባህር ዳርቻ በሚገኘው አውራ ጎዳና በርካታ ሰዎች በእግራቸው ወደ ሰሜናዊ ጋዛ ሲተሙ መታየታቸውን ሮይተርስን ጨምሮ ሌሎች ዓለም አቀፍ ሚዲያዎች እየዘገቡት ይገኛሉ። በጋዛ ሰርጥ ትልቋ የፍልስጤማውያን መኖሪያ የሆነችው የጋዛ ከተማ እስከ ትላንት አርብ ድረስ የእስራኤል ጦር ሰራዊት የሚወስደውን ወታደራዊ እርምጃ ኢላማ ከነበሩ ውስጥ ከቀዳሚዎቹ ተርታ የምትቀመጥ ስፍራ እንደነበረችም ዘገባዎች ያስታውሱናል። የጋዛ ሲቪል ሰዎች መከላከያ ቃል አቀባይ መሐሙድ ባሳል ከሰላም ስምምነቱ ማግስት 200 ሺህ ገደማ ፍልስጤማውያን የተኩስ አቆሙ ተግባራዊ ከሆነ ወዲህ ወደ ሰሜናዊ ጋዛ መመለሳቸውን መግለጻቸው እስራኤል ለሰላም ስምምነቱ ተፈጻሚነት ያላትን ቁርጠኝነት ያሳየችበት ተብሎ እየተገለጸ ይገኛል። ወደ ስፍራ የገቡ በርካታ ነዋሪዎችም ወደ መኖሪያ ቀያቸው መመለስ መቻላቸውን የፈጠረባቸውን ደስታ መልካም ስሜት ለዚሁ ዓለም አቀፍ የመገናኛ ብዙሃን ገልጿል። በዚህ ሂደት ውስጥ ተጠባቂውና ቀሪው ከሐማስ የሚጠበቅ ይሆናል። ሐማስ እስከ ፊታችን ሰኞ ታጋቾችን የመልቀቅ ግዴታ ተጥሎበታል። እነዚሁ ታጋቾች በቃሉና በስምምነቱ መሰረት ይመለሳል የሚል ተስፋ አለኝ ሲሉም ፕሬዚደንት ትራምፕ ያስታወቁ ሲሆን ያ መሆን ካልቻለ ሐማስ በራሱ ላይ ብቻ ሳይሆን በርካታ ፍልስጤማያን ያቆጠቆጠውን ተስፋቸውን እንዲያጨናግፍ ያደርገዋል የሚሉ ሀሳቦችም በስፋት ሲሰራጩ ነበር ነበር። ሁለት መቶ የሚሆኑ አባላት ያሉትና የሰላም ስምምነቱን ተፈጻሚነት የሚከላከሉ ወታደሮች ከአሜሪካ፣ ከግብጽ፣ ከኳታርና ከተባበሩት አረብ ኤምሬቶች ተወታጠው ወደ ጋዛ እንዳቀኑ በስፋት እየተነገረ ይገኛል። ይህ ኃይል በዋነኛነት የተኩስ አቁም ስምምነቱን በጥንቃቄ የሚከታተል ይሆናል። ያም ሆኖ ግን ትልቁ የስጋት ምክንያትና መነሻ የሆነው ሐማስ ትጥቅ በመፍታት ዙሪያ ዳተኝነት እያሳየ ይገኛል የሚለው ስጋት የሰላም ስምምነቱን ወደ ኋላ ሊጎትቶ የሚችል ትልቅ እንቅፋት ተደርጎ እየተቆጠረ ነው። ታጋቾችን ማስረከቡ የስምምነቱና ተጠባቂው ቢሆንም የትጥቅ መፍታቱ ጉዳይ ግን በምን የመፍትሄ መንገድ እልባት ይበጅበታል የሚለው በብዙዎች ዘንድ በጉጉት እየጠበቁት እንደሚገኙ በርካቶች እያነሱት ይገኛሉ።